አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ሰላም። ውድና እየ ተከበራችሁ የቻናል ተመልካች ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም ብያላችሁበት ሰላማችሁ ብዙ ስት ይበል እያልኩኝ ዛሬም እንግዲህ መተናል ማለት ነው ገባ ገባ እያላችሁ። እናም ለዚህ ቻናል አዲስ ሲሆናችሁ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ ቤተሰቡን ማለት ነው። ነባር ቤተሰቦች እንግዲህ ቪዲዮን ስጀምሩ ላይክ ሄር አድርጋችሁ ገባ ገባ በሉ ማለት ነው። እና መተናለ እንግዲህ ያው ሸበካ ነው፣ በጣም አስቸግሮኛል።